ይህ የማጂክ አይነትም የሰው ልጅን በጎራዴ ጫፍ ላይ ያለምንም ጉዳት ማስተኛት ሲሆን ከዚህ ማጂክ ጀርባ ያለው አስገራሚ ሚስጥርም ይህ ነው። ሰላም ውድ የሉሲቲፕስ ቤተሰቦች፣ ይህ በተለምዶ አስማት እያልን የምንጠራውና ፈረንጆቹ ደግሞ ማጂክ እያሉ የሚጠሩት ትርኢት አሁን ድረስ እንቆቅልሽ በሆኑ ትዕይንቶች የተሞላ ሲሆን አንዳንዶችን እያስገረመና እያዝናና አንዳንዶችን ደግሞ እያስደነገጠ አሁንም ድረስ አለ። ታዲያ እኛም ለዛሬ ይህንን ልናወጋቸው የፈለግነው ከአንዳንድ የማጂክ ትሬቶች ጀርባ ያሉ አስገራሚ ሚስጥሮችን ልናስ ቀጣኛችሁ ነውና አብራችሁን ቆዩ። አስረኛ ድሪል። ባለፉት ጥቂት ዓመታት በርካታ የተለያዩ አደገኛና አስፈሪ የማጂክ ትርኢቶች ሲሰሩ የተመለከትም ሲሆን ይህ የማጂክ አይነትም የመሰርሰሪያ ማሽን በጭንቅላት ላይ ለረጅም ሰዓታት በመያዝ ብዙሃኑን ማስደመም ሲሆን ማሽኑ የተሰራው ኃይለኛ ብረትና እንጨትን ለመብሳት ቢሆንም እንዲያሉ ትሪት አቅራቢዎች ግን ነገርየውን ወደ ጭንቅላታቸው እየሰደዱ ብዙዎችን ሲያስደነግጡ ቆይተዋል። ይህም የሚሆነው ታዲያ ሰዎቹም የመሰርሰሪያውን ጫፍ ሹል እንዳይሆን በማድረግ ሲሆን፣ ከዚያም ጭንቅላታቸው ላይ ከያዙት በኋላ ፊታቸውን በማጨማደድ አጥብቀው የያዙት በማስመሰል ይህንን ትሪክ ይሰራሉ። አንዳንዶች ከዚያ አለፍ ሲሉ መሰርሰሪያውን በአፍንጫ ናቸውና በጉሮሯቸው ውስጥ እስከ መክተት የሚደርሱ ሲሆን ይህም ሰዎችን ከማሳቀቅ ውጪ ምንም የተለየ ማጂክ የለውም። ዘጠነኛ፣ ከውሃ ውስጥ ማምለጥ። ይህ የማጂክ አይነት ለብዙ ዘመናት በብዙ የትርኢቱ አቅራቢዎች ዘንድ ለትዕይንት ሲቀርብ የቆየ የማጅክ አይነት ሲሆን በ1922 ሄሪ ሁዲኒ በተባለ ሰው ለመጀመሪያ በመድረክ ላይ ታይቷል። በዚህ ማጅክ ላይም ታዲያ በመጀመሪያ የትርኢቱ ዋና ሰው ላይ በእጅና በእግሩ ላይ የብረት ካቴና ከተደረገ በኋላ እግሩን በሚቆልፍ የእንጨት ሳጥን ውስጥ ተይዞ ቁልቁል ወደ ውሃው እንዲገባ ይደረጋል። ታዲያ የማጅኩ ዋና ትዕይንትም እጅና እግሩን ታስሮ ወደ ውሃው የገባውን ሰው የታሰ የነበረበትን አላቆ ከውሃው ሲወጣ ማሳየት ሲሆን በመስታወት የተከለለው የውሃ ማጠራቀሚያም ዙሪያውን በመጋረጃ እንዲሸፍን ይደረጋል። ከተወሰኑ ሴኮንዶች በኋላ መጋረጃው እስከ ግማሽ ድረስ ከፍ ሲደረግ አስማተኛው ውሃ ውስጥ ሲወራጭ የሚታይ ሲሆን ታዲያ የማጂኩ አስገራሚ ነገር የሚጀምረው እዚ ጋር ሲሆን ያ በካቴና ታስሮ ውሃ ውስጥ የገባው ሰው ከተወሰኑ ሴኮንዶች በኋላ እንዴት እንደሆነ ባልታወቀ ምክንያት ካቴናዎቹን ፈቶ ከውሃው ሲወጣ ይታያል። ይታያል ታዲያ ከዚህ በኋላ የብዙሃኑ ጥያቄ የሚሆነው ይህ እንዴት ሊሆን ቻለ የሚለው ሲሆን፣ ነገሩ እንዲህ ነው። የዚህ ትሪክ የሚጀምረው ገና ውሃ ውስጥ ከመግባቱ በፊት ሲሆን፣ እግሩ የሚታሰርባቸው ብሎኖች በጥብቅ የማይታሰሩ ሲሆን፣ በመቀጠልም የሰው ለረጅም ሴኮንዶች ትንፋሹን በመያዝ እግሩ ላይ የታሰሩትን ቁልፎች ለመፍታት ሲሞክር ይታያል። መጋረጃው ሲሸፈን አስማተኛው ከውሃው ተመልሶ በመውጣት ትንፋሹን የሚሰበስብ ሲሆን ሲሆን መጋረጃው በከፊል ሲከፈትም ወደ ውሃው ተመልሶ በመግባት የሚወራጭ ውሃ ውስጥ የቆየ ያስመስላል። መጋረጃው ድጋሚ ሲሸፈን ከውሃው ተመልሶ በመውጣት የማጠራቀሚያው አናት ላይ ይቆማል። ተመልካቾችም በአግራሞት ቆመው ያጨበጭባሉ። ስምንተኛ ጎራዴ መዋጥ። ይህ ደግሞ በብዙ የማጂክ ትርኢቶች ላይ የሚታይ የተለመደ አይነት ትርኢት ሲሆን አንድ ቀጭን ስለታማ ጎራዴን ወደ አፋቸው በመስደድ ሲወጡ የሚያሳይ ሲሆን፣ ይህ ማጂክ በሁለት መንገዶች ይሰራል። የመጀመሪያው አርቲፊሻል ጎራዴን በመጠቀም ሲሆን፣ ባለትርኢቱ ከፕላስቲክ የተሰራ የሚጠቀለል ጎራዴ ወደ አፉ ውስጥ ሲያስገባ ጎራዴው ምላሱ ላይ ይጠቀለላል። ለተመልካቾች ይህ በጣም አስደንጋጭ ትዕይንት ሲሆን፣ ሁለተኛው መንገድ ግን እንደዚህ ቀላል ሳይሆን ሰውየው እውነተኛ

ትርኢት ነው። ይህም አመታትን የሚፈጅ ልምምድ የሚጠይቅ ሲሆን ጉሮሮንና የምግብ ቱቦን ጥንቻዎች በሚገባ መቆጣጠር የሚያስፈልገው ትዕይንት ነው። ጎራዴው በሰውነት ውስጥ ምንም ጉዳት ሳያደርስ ገብቶ ለመውጣት ከፍተኛ ጥንቃቄ የሚያስፈልገው ሲሆን ይህ ትዕይንት መረጋጋትንና በራስ መተማመንን ይጠይቃል። የአስማተኛው እጅ ቢንቀጠቀጥ ወይንም ከመስመር ወጣ ቢል የምግብ ቱቦን፣ ልቡን ወይንም ሳምባውን ሊጎዳው ስለሚችል ይህንን ድርጊት ባለሙያዎች ብቻ እንዲያደርጉት ይመከራል። ሰባተኛ፣ የጦር ሳጥን ይህ ሌላኛው የተለመደ የማጂክ ዘዴ ሲሆን አንድ ሰው ሳጥን ውስጥ ገብቶ እንዲቀመጥ በማድረግ ሳጥን ውስጥ በርካታ ጦሮችን በሳጥኑ ላይ መሰካት ሲሆን፣ እነዚህ ጦሮች ከተለያየ አቅጣጫ ስለሚገቡ ውስጥ ያለውን ሰው አይጎዱትም ብሎ ማሰብ በጣም ከባድ ሲሆን፣ በመቀጠልም ባለትሬቱ ጦሮቹን አንድ ባንድ ከሳጥኑ ያወጣቸዋል። ታዲያ ውስጥ የነበረው ረዳት አንድም ጭረት ሳያስተናግድ ከሳጥኑ ሲወጣ የሚያሳይ ሲሆን የዚህ ትሪክ ሚስጥርም ታዲያ በሳጥኑ ውስጥ ከጎ የተሰራ ሽፋን ያለው ቦታ መኖሩ ነው። ረዳቱ ከዚህ ሽፋን ስር በመግባት ለጥ ብሎ የሚተኛ ሲሆን አንዳንድ ጊዜም ተጨማሪ የመከላከያ ልብሶች ሊለብስ ይችላል። ታዲያ ይህም ሰው ከሳጥኑ ውስጥ ከወጣ በኋላም የጎማ ሽፋኑ በካርቶን ስለሚሸፈን ሳጥኑ ውስጥ ምንም የተለየ ነገር እንደሌለው ያሳያል። ይህንንም ማንም ስለማያስተውለው ነገሩን ከውጭኑ ለሚያወሰው አግራሞትን ያጭራል። ስድስተኛ

በዚህ ትርኢት ላይ ደግሞ ግርም በሚል መልኩ ባለማጂኩ አይኑን በፕላስተርና በተለያዩ መሸፈኛዎች ሸፍኖ አናናስ ሲቆርጥ የሚያሳይ ሲሆን ይህም ሰው አንድ ነጭ ጨርቅ ፊቱ ላይ አስሮ በላዩ ላይ ጥቁር ፕላስተር እና የአልሙኒየም ፎይል በመደረብ አይኑ ተሸፍኖ ያለምንም አደጋ የሰው ጭንቅላት ላይ ያለን አናናስ ቆርጡ ሲጥል ያሳያል። ይህም ለተመልካቾች እጅግ አደገኛና አስፈሪ ቢመስልም በጣም በቀላሉ መሰራት የሚችል የማጂክ አይነት ነው። ይህም ታዲያ አስማተኛው ጨርቁንና ፕላስተሩን ሲያስር ላላ አድርጎ ሲሆን የአልሙኒየም ፎይሉን ሲጠመጥመውም ከስር ያለውን ጨርቅና ፕላስተር በማያስታውቅ መልኩ ዝቅ የሚያደርገው ይሆናል። የአልሙኒየም ፎይሉ ደግሞ በአንድ በኩል እንደ መስታወት ጥርት ተደርጎ የሚያሳይ ነው። ይህም ከፊታቸው ያለውን ሰው ማየት እንዲችሉ ያደርጋቸዋል። ከዚህ በተጨማሪ አናናሱም ቢሆን ከትርዒቱ በፊት እስከ ግማሽ ድረስ ተቆርጦ የተቀመጠ ነው። አምስተኛ ፊኛ መዋጥ። ይህ አይነቱ ማጅክ ደግሞ የልጆች ልደት በዓላት ላይ የተለመደ ሲሆን በሰዓቱ አስማተኛው የእውነት ፊኛውን የሚውጠው ቢመስልም ነገርዬው ግን ቀላል የሆነ መንገድ አለው። ይህ ሚስጥር ታዲያ አንድ ያልተነፋ ፊኛ በመውሰድ በአንዱ በኩል በመርፌ መብሳት ፊኛው ቀስ እያለ እንዲተነፍስ ማድረግ ሲሆን አስማተኛው ፊኛውን ወደ አፉ ውስጥ እየገፋ በምላሱ ሲጫነው ቀስ በቀስ ይተነፍሳል። ታዲያ ይህንን ከውጭ ሆኖ ለሚያውሰው ሰውየው ፊኛውን የዋጠው ቢመስልም ነገሩ ግን እንደዛ አይደለም። አራተኛ ሳጥን ይህ የትርኢት አይነት ከ1800ዎቹ ጀምሮ ብዙ የማጅግ ትዕይንቶች ላይ ለተመልካች ሲታይ የቆየ ሲሆን ይህም ሰው አንድ ረጅም የእንጨት ሳጥን ውስጥ በጀርባው በመተኛት እና ሳጥኑን በመክደን ሳጥኑን ከነረዳቱ አብሮ በመጋዝ ይቆርጠዋል። ሳጥን ውስጥ ያለው ሰው ግን ምንም አይነት የሕመም ድምፅ የማያሰማ ሲሆን፣ ጭንቅላቱንና እግሩን ግን ሲያንቀሳቀስ ይታያል። ይህም ጊዜ ይህ ሰው ሳጥኑን ከቆረጠው በኋላ ለሁለት ከፍሎ የሚለየው ሲሆን የብዙዎች ጥያቄም እንዴት ሊሆን ይችላል? የሚል ነው። ታዲያ መልሱም በጣም ቀላል ሲሆን ሰውየው ሳጥን ውስጥ ገብቶ ሲተኛ ከስሩ ሌላ ረዳት በድብቅ እግሩን በሌላኛው አቅጣጫ የሚያወጣው ሲሆን አስማተኛው በመጋዝ ሳጥኑ ሲቆርጠው ሁለቱ ረዳቶች ሰውነታቸውን በመሰብሰብ ከመሃሉ ይርቃሉ። ሳጥኑ ተቆርጦ ሲለያይ ሁለቱም ዳርና ዳር ያሉት ረዳቶች ሰውነታቸውን በማንቀሳቀስ ምንም ጉዳት እንዳልደረሰ ያስመስላሉ። ተመልካቾችም ይህንን ታምር በመመልከት ሲደነቁና ሲደመሙ ማየት የተለመደ ነው። ሶስተኛ እንቁራሪት ዓለም አቀፍ ዕውቅና ያለው አስማተኛ ዴቪድ ብሌን በዚህ ስራው በደንብ የሚታወቅ ሲሆን አንድን እንቁራሪት በብርጭቆ ውስጥ በመያዝና በመዋጥ ከደቂቃዎች በኋላ ያለ ምንም ጉዳት እንቁራሪቱን መልሶ ሲያወጣው ይታያል። ታዲያ የብዙዎች ጥያቄም ይህ እንዴት ይሆናል የሚል ሲሆን እንቁራሪቱ እውነተኛ እንዳልሆነ ካሰቡ ተሳስተዋል። ምክንያቱም ደግሞ ማጅጉ ምንም አይነት ሽወዳ የሌለው ሲሆን ለዓመታት ከተለማመደ በኋላ ዴቪድ የሆዱን ጡንቻዎች በመቆጣጠር ይህንን ተግባር የሚ የሚከውን ሲሆን የምግብ ቱቦን መቆጣጠር ስለሚችል እንቁራሪቱ ሆድ እቃ ውስጥ ሳይገባ ቀድሞ በመቆጣጠር በድጋሚ እንቁራሪቱን ወደ ላይ እየገፋ ያወጣዋል። ሁለተኛ ጎራዴ ላይ መተኛት ይህ የማጂክ አይነት የሰው ልጅን በጎራዴ ጫፍ ላይ ያለምንም ጉዳት ማስተኛ ሲሆን ባለትርኢቱ አንድ ረዳቱን ተሸክሞ ጫፉ ወደ ላይ ተደርጎ ወደ ተቀመጠ ጎራዴ ላይ ያስተኛዋል። ከዚያም ረዳቱን ጎራዴው ላይ እንዳለ ያሽከረክረዋል። ከዚያም ረዳቱ በድንገት ወደ ታች በመንሸራተት መንቀሳቀስ አቁሞ የሞተ ይመስላል። ተመልካቾች በድንጋጤ ነገሩን የሚከታተሉ ሲሆን፣ ከዚያ ግን አስማተኛው ተሸክሞ ካነሳው በኋላ መልሶ ነፍስ ዘራልየዚህ የዚህ ማጂክ ሚስጥር ያለውም የረዳቱ ልብስ ላይ ሲሆን ረዳቱ ከለበሰው ልብስ ስር ለጎራዴው ጫፍ መሰኪያ የሚሆን ብረት ያደርጋል። ከፊቱ ደግሞ በስፕሪንግ የሚሰራ የጎራዴውን ጫፍ የሚመስል ብረት በጎራዴው ትክክል ይወጣል። ይህም ጎራዴው ረዳቱን በስቶት የወጣ የሚያስመስለው ሲሆን ረዳቱ ከጎራዴው ላይ ሲነሳ ስፕሪንጉ ስለሚመለስ ወደ ነበረበት ይመለሳል። እናም በዚህ ቪዲዮ እንዳየነው አብዛኛዎቹ የአስማት ትሬቶች ከእውነተኛና መንፈሳዊ አስማት ይልቅ ብላትንና ተመልካቾችን የማሳመን ስራዎች የሚበዙባቸው ሲሆን አብዛኛዎቹም በሰዎች እይታ ላይ የሚደረጉ ትሪኮች ናቸው። ያለን የዛሬን በዚያ በቃን። አብራቸውን ስለነበራቸው ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።